ሰምተው ጠንቋዩን ጥሩ እናፋጡን ብለው ጠንቋዩን ጠርተን ስናፋጥጠው ነበር። ጠንቋዩ ሳሪ ቤት ነው። በጣም ብዙ ሰው ነበረ። እኔ አካውንቴ ስለተዘጋ ልጅቷን ሳሪ ቤት እንድትሄድ አደረኩኝ እና እዛ ሄድኩላት። እኔ ባቤት ዌዲንግ በጣም በጣም ስለምጠላ ማለት ነው። በቃ እኔ እና እሱ ኮርት ሄድን፣ ተፈራረምን ይገባሻል እና ፒክቸር ተነሳን። ሲምፕል አይ ላቭ ሲምፕል ላይፍ። እኔም እኮ ሰርግ አልደገስኩም ከባሌ ጋር። ኧረ አልወደም። እንደ እኔ ሰው ሰርግ መገኘት ነው ደስ የሚለኝ። ሰርግ ግርግር ኧረ መከራው በእናትሽ። እኔ ግን ወዳለሚያደግሞ እንዳሰብኩት ነው ያገባሁት። ሰርግ በጣም መገኘት ደስ ይላል፣ መደገሱ ያስጠላል። ነበር አብ ያ ደክመሃል። ሀሳቡ ምኑ ባሌማ አንድ ቁጥር አንድ ቁጥር ሆኖ ነው የጠበቀኝ። አቡዬ ሴቷ ነች እኮ ብዙ የምታስብ። እንደው ወንዱ ከዚህ ነው ሀሳቡ፣ በሴቷ በወንዱ ሼር ነው አይ አቡዬ አኗሽም ሼር ነው እንጂ አሁን እኮ ዘመኑ ተሻሽሏል እንዳንቺ አይነት ሞደርን ሰው ሲኖር ሼር ያደርጋል አንዳንድ ሴት ደግሞ አለች ወንዱ ላይ ብቻ ጫናውን የምታበዛ ማለት ያው የውጭ ዜጋ ስላገባው አይ ቲንክ ዳስ ዋይ የምር እኔ ለሰርጌ ላወጣ ያልኩትን ገንዘብ ለሆነ እርዳታ ደረጀት፣ ወይ ለወንድም ካል ፋውንዴሽን ወይ ለመቅዶኒያ ምናምን መስጠት ነው የምፈልገው። እኔ እኔ የሚያስደስተኝ ዲካሙን ዲካሙን ልፋቱን እናንተ የምደግሱልኝን አልኩኝና ለሆነ ዶኔሽን ነበረ። አቡዬ የዛሬ አስራ ሁለት ዓመት ለዶኔሽን ነው የሰጠሁት። ለምን እንደሆነ ልንገራችሁ። ለምን ኮፊ ግን ለቆይ ነጭ ነው ማለት አሁን እንደዚህ ሌላ ዜጋ ጋር ስትጋቢ ሸር ነው ሜላ ወይስ እንደ ኢትዮጵያዊ ነው? ንገሪ እስኪ መማርዬ። የኔን ካልቸር አክብሮ ነው የሚኖረው። በእውነት ነው ምልሽ ነው ወጪውን እኮ ያለች ይሄ ሰርግ መደገሻ ወጪውን ወጭ ላይ እንዴት ነው እንዲህ? እሱ ራሱ በቃ ደዝ ማተር ሁለቱ ኮላብሬት ሆኖ እናት አባቴ ያደርጉት፣ እሱም ኮላብሬት አድርጎ እኔ ለዶኔሽን ሰጠሁት። እሱ እንደውም ምንድነው ስሙ ማግባት ይፈልግ ነበረ ላይክ ሰርግ ምናምን ተደግሶ። ይሄ ደግሞ የእኔ ምርጫ ነው አይደለም መማሪዬ፣ እሱ ልክ ነሽ ያንቺን እንትን ብለዋል ማለት ነው። ያንቺን አክብረዋል ማለት ነው። ያ እሱ ነው። ምንድሽ ከሆነ እድሜ በኋላ እኔ ድሮ ድሮ ድግስ ውድ ነበር። በርዝደይ ምን በዓል ምናምን ደግስ ነበር። አሁን ላይ በርዝደይ ለልጆች ከአንድልና ኬክ ብቻ ገዝቼ መጥቼ ጊፍታቸውን ገዝቼ ሀፒ በርዝደይ ነው ምላቸው። ልጆች እጠራላቸው የጎረቤት ድግስ ምናምን ምናምን ትቻለሁ። ሜቢ እድሜ እድሜ እያደገ ሲመጣ እየተረጋጋው ሲመጣ ይመስለኛል። ግርግር ነው የመጀመሪያ ልደት ነው። በጣም ሳይመን የወንዱ ልጄ የመጀመሪያ ልደት ነበር የሚመስለው፣ ግቢ ውስጥ ነበር የመጀመሪያ ኤክሳይት ተደረጋል። የኑኑ ደግሞ የሴቷ ልጄ ደግሞ የመጀመሪያ ኮሮና ስለነበረ ዝም ብዬ ኬክ እና ስላይስ ኬክ እና አንድ ቁጥር ሻማ ብቻ ነው ገዝቼ ላ ሀፒ በርዝ ደይ ያልኳት። ግን አትሊስት ፎቶ ሚሞሪ ፖስት ያለው ፌስቡክ ላይ ነገርን ቀረል ማረግ ነው ሀቡዬ። እኔ ሲምፕል ላይፍ ነው የሚያስደስተኝ። ባይ ዘ ወይ አሁንማ እኮ በጣም ነው የሚያካብዱት ልጅ ያላቸው ሰዎች። በስመ አብ ደኮሬሽኑ ራሱ በስመ አብ፣ ከለሩ ምኑ በጣም እንትን ይላል። እዚህ አዲስ አበባ ማለት ነው ለልጅ በርቴይ የሚወጣው ወደ ሰባት መቶ ስድስት መቶ ሺህ ብር በጣም ብዙ ነው። ግን አይደክማቸው። ምንድን ነው የሚያስደስታቸው? ማለት በጣም ብዙ ዲኮር አድርገው ምናምን ደክመው ብፌ የተዘጋጅ ማይ ጉድነስ ልቤ ይወርዳል። ግን ሁሉም ደግሞ የሚያስቀኝ ልደት ተብሎ ትልልቅ ሰዎች መጥተው ቢራ ምናምን ጠጥተው ሲሄዱ፣ የህፃን ልጅ ልደት ተብሎ ደግሞ የህፃን ልጅ ልደት የህፃን ልጅ ልደት የልጅ ልደት ነው። ኬክ ነው፣ ቢራ እኮ አይደለም አሁን የሚቀርበው። ደግሞ ለትላልቆቹ ጎል ሌብል፣ ግሪን ሌብል እኮ በቃ አልኮል ወይስ እንትን ሸዋፕ ስለሚወዱ እኮ ነው አንዳንዶቹ እንዲህ ትልቅ የሚደግሱት ለልደት ግን መብታቸው። እኛ ምን አገባን? በገዛ ገንዘባቸው የቀናንባቸው እኮ ነው የሚመስሉ። መብታቸው ነው። ገንዘብ ካላቸው ይደግሱ። አያገባንም። እኛ እንተዋቸው በቃ ሀብታሞቹ። ነውድር የሚያደርገኝ ሰው አቡዬ፣ አንድ ነገር ብዬሽ ልውጣ። ምክንያቱም ቤተሰቦቻችን ያው እዚህ ጋር እየጻፉ ነው፣ ብዙ ሰው ችግር ላይ ነኝ ምናምን እያለሽ ቦታ ከምንይዝባቸው፣ አንድ ነገር ልበልሽማ። ቅድም በኮመንት ጽፍ ያለው በእርግጥ ግን አንቺ በጣም ደስ የሚለኝ በሰው ላይ የምታረጊው ነገር ይሄ ማስረጃ የሚለው ነገር፣ ምክንያቱም አንዳንዴ በኢትዮጵያ እንኳን ፍርድ ቤት እውነት ነው ስንት በቂ መረጃ ሳይገኝ ስንት መልካም ሰዎች የታሰሩ ይኖራሉ። ስንት መልካም ሰው ደግሞ በቲክቶክ ስሙ የጠፋ ሰው ይኖራል። እንዲሁ በጥል ምናምን መተውና አንቺ የምታደረጊ ያጣራሽ የምታጣሪው ነገርና መረጃ የምትዩ ነገር ስንቱን ከስንት ነገሩ የሚያድን ነገር ነው። ወላውሉ ራሱን ከማጥፋት የሚያድን ይመስለኛል። እውነቴን ነው። ምክንያቱም ከባድ ነው። ልጁ እንዳለው አደባባይ መሰጣት ከባድ ነው። የሰው አይን መጥፎ ነው እና ያርገው ማርገው በመረጃ መሄድሽ በእውነት ልትመሰገኝ ይገባል በጣም እና ከልቤ ነው ማመሰገንሽ። በጣም እግዚአብሔር የልጆች እናት ያርግሽ። እና አሁን ለሌላው ቦታ ልልቀቅ። እየጻፉ ነው፣ በጣም ችግር ላይ ነው ምናምን ራማ ምትባልሽ። ግልጽ እየሆነት ነው። አስቀድሜ ልናገር የገንዘብ እርዳታ ከሆን አልችልም። እሺ ቡያለው ከታችን ኦኬ፣ የገንዘብ እርዳታ ከሆን አልችልም። ለካንሰር ለታመመ ወንድማችን እየሰበሰብን ያለነውን ደረሰ ይለቅም አልደረስኩም። የገንዘብ እርዳታ ከሆን አልችልም። ቆይ ከማስገባችሁ በፊት የገንዘብ እርዳታ ነው ወይ አይደለም እያሉ ነው። ኦኬ፣ አይደለም። እሺ፣ እንትን የለኝም እኮ ሞድሬተር የለኝም። እንዲ አንብርሽማ፣ ከትናንት ወደ ለቤቲ እና ለመስይ ስሰጥ ለጥያቄ ነው። እሺ እሺ አስገቧት ይኸው፣ ሰጠውሽ ሱ ብዬን ይፍቅር የኔ ማር። እኔም ታች ሆናለሁ፣ ማማር እየትቀመጥ እኔም ከስር አለሁ። እሺ ሽማሽ ራህማት ጻፊ፣ ሞዲሬተሮች ያስገቡሻል። ድምፅ እየሆኑሽ ነው። ኮመንታተሮች ጻፊና፣ ገብተሽ እንሰማሻለን ችግርሽ ምን እንደሆነ። እንዴ ሮማን የምትባል ልጅ እኮ አስገብቼ ነበር ሰላም ልላት የባሊ ሰፈር ልጅ ናት። ና ሁለወር ለካ ሰላም ልራት ነበር ኔቶ እኳ ነቀራት መስለኝ ሁሌ ትመጣለች። ተገጣጥመን አናቀ ራህማ የሌለ ሰው ነበር ድምፅ ስትሆኑ የነበሩ ውዶቼ ሄሪኬኳ ኬክ የኔ ኬክ እንትን በሉ ሜምበርንልኝ በስመ አብ እንዴት አድርጋ የምትገርም ሴት ናት። በስመ አብ ሄሪኬኳ እንደ አርቲስት ናት። ማሬ የኬክ አርቲስት ናት። ሰራትልኝ ምናት ሰት በጣም ጎበዝ ናት። ለባሌ ደት የሪያል ማድሪድ እንትን ሰርታልኛለች ኬክ። ጉዞሽ ጉዞሽ ሜዚግ ነበረ። አንቺ ነሽ ራህመት። እኔ ሰሙነኝ። ሰላም አሌይኩም። ሀቡ ዋሌይኩም ሰላም። እኮ ለራህመት ነበር ድምፅ የሆኑት። አንቺ ምን ሆነሽ ነው? ችግር ላይ ነሽ? እኔ ማው ችግር ነል ችግር ላይ ነኝ። እሺ፣ ምን ነበረ? ማን ነው ኢንቫይት ያደረጋት እሷን? ራህመትን ነበረ አስገቡ ያልኩትኝ። ይቹት እየጻፈች ማን? አንቺ የእሷ ጓደኛ ነሽ? የራስሽ ጉዳይ ነው። ና ና፣ ራሴ ነው። እኔ ትላንት ከትላንትና ወደ ጀምሮ የጻፍኩ ነበረ እኔ ማለት ነው። እሷም የጻፈች ነው ይቻታለሁ። እሺ እሺ፣ የአንቺን ችግር ንገሪኝ። የገንዘብ እርዳታ ነው አይደለም? ኦኬ፣ ጀምሪ ካልሆነች ችግ የእኔ ሀቡ ያኔ እኔን ያምኛል ማለት ነው። ያኔ ዝም ብሎ ህመሜ ደግሞ ያኔ ከባሌ ጋር የተያያዘ ይመስለኛል። እንዴት ማለት? ያኔመታሰርቶብኝ ብቻ እንዳት አይደለም። አረ አይደለም። አውዝ ቢላ ያኔ መጀመሪያ እኔ ኖርማል ነኝ። ገብቶሻል። አሁን ለምሳሌ ይሄንን ማመጣልሽ አሁን አንቺ ሐኪም አይደለሽ ማቅ አለው ግን ያኔ ምናልባት እንደኔ አይነት የታመመ ሰው ካለ በምን እንደዳነ ለማወቅ ፈልጌ ነው። ብዙ ሐኪም ቤት ሄጃለሁ ማለት ነው ከአሁን በፊት እኩ የህመምሽን መንስኤ ምን ያደርግሻል? ምልክቶቹን ንገሪና እንዳንቺ የታመመ ካለ ከዳነ መዳኑን ይነግርሻል። አንቺ ህመምሽ ምንድን ነው? ሽንቴን ያቃጥለኝ ከሱ ጋር ከሆንኩ ሽንቴ ሽሻና በጣም ያቃጥለኛል። ያኔ ሽንት ዋሃ ሽንት ማለት ነው። በጣም ከእሱ ጋር ከሆንኩኝ ዋላ ሀብ እውነቴን ነው የሚልሽ ብዙ ቦታ ሄጃለሁ። አገር ቤት ሄጃለሁ። እዚህም ዱባይ ነው ያለው ዱባይ ሄጃለሁ። ቤት ወላሂ ዋላ ነው የሚልሽ ማልሳት ስሸና ኮርም ከባሌ ጋር ግንኙነት ካረኩ በኋላ ሽንቴን ስሸና ሽንቴን ያቃጥለኛል እኮ ነው እያለች ነው ያለችው። አው ማርፌ ምናምን ሲወጉኝ ግን ይሻለኛል። መርፌ ማርፌ ጃኪን ቤት ካይትኩኝ ካወጉኝ ይሻለኛል። ግን ተመልሽ ከሱ ጋር ከሆንኩኝ ጀምረኛል። ምን እንደሆነ አላቅም والله አንተ ፋርማሲ ላይ ራሱ ጥሩ አይደለም። እሺ ልንገርሽ፣ ሐኪም ቤት ሄጂና ማጻነሽ እንትመረመር ያደሽ ምን ኢንፌክሽንም ሊሆን ይችላል። ምናልባት ምን እንደሆነ አናቅም። ስለዚህ አንቺ ሐኪም ቤት ሄደሽ በስነስርዓት ነው መመርመር ያለብሽ። ያ ነው በስነ ስርዓትሪአዎ ንገሪያቸው። አሁን የሚሰማሽን አሁን የተናገርሽውን ለሀኪሙ ተናገሪ፣ ናገሪያቸው። ይወጉኛል ግን መርፌ ምናምን መባኒ ትሰጡኛል ግን ምንም ፋይዳ የለውም። ወላ አንዳንዱ ሰው ደግሞ በቀተላይዳማቸው አንድ ላይ ሆን ይችላል። አዳምጪያት ስናት መማር ስሚያት ምትልሽን መማር። ነገር የሚዋጥ ነገር ይሰጡሻል ወይስ መርፌ ብቻ ነው ያዝዙል? አዎ ብዙ መድኒት ሰጥቶኛል። አታ እንግሊዝ ጮም የሚባለው አለ አይደል? እሱ ራሱ ተሰጥቶኝ በውሃ አርገሽ ጠጭ ተብዬ ጠጥቼ ነበር። ሁለት ሁለት ሌትር አርገሽ ጠጭ ብሎኝ ማለት ነው ግን የጠጣለው ግን ከእሱ ጋር ሲሆን ይመለሳል። አሁን እኮ ኖርማል ነኝ። እሱ ስራ ቦታ ነው፣ እኔ ግን እኔም ስራ ነኝ ግን እሱ ሲመጣ ይመለሳል። እንደዚህ ሲሆን ግን ኖርማል ነኝ፣ ምንም የለኝም። ሀኪሞችም ደግሞ ለጊዜው ነው እንጂ የለውም ፋይዳ የለውም ማለት ነው። እሱ ተመርምሯል። ብዙ ሰው ደግሞ አብራችሁ ሂዱና ተመርመሩ ብሎናል። ግን እሱ አልተመረመረም። ተመርመሩ ለከነሻዊ እሱ መመርመር አለበት እንደገና ምናልባት ስኪን በጣም ይከብዳል። ግን ይከብዳል። ግን ምናልባት አሁን ሀቡ ምንም ማፍቴት ታገኝልኛለች ሳይሆን ምናልባት እንደ አወራሻለሁ የውልሽ። ዋናው ነገር ግን እሱ አብሮሽ ሄዶ ይመርመር ዳት አብራችሁ ሄዳችሁ ተመርመሩ። ሰላም ይህ እንሻለ ወላ፣ ደግሞ የፈራሁት የፈራሁት አቡ ምን እንደሆነ ታውቂያለሽ? ብዙ ሰዎች ደማችሁ አንድ ላይ ሆን ይችላል ተለያዩ። እኔ ደግሞ ዶክተሩን ሳማክረው ምን ደም አንድ አይነት ሆነ አልሆነ ችግር የለውም ይሄ ምንም የሚያገናኘው ነገር የለም። ግን ችግሩ ይሄ ህመም ወቀት የነፃ የሆነ ወር ያታዊ ምንድነው? ደማችሁ አንድ አይነት አይደለም ተለያዩ ይሉናል። ምንድነው ደም አንድ አይነት አልገባኝም። ምንድነው ደም አረ እሱን ፈርቼ እኮ ነው ሰው ብዙ ነገር ነው የሚለው አንድ ነገር ሲመጣብሽ ወላሂ እሱን ፈርቼ ነው ማለት እሱን አስረጅኝ መጀመሪያ ደም አንድ አይነት ምንድን ነው አ እንትን አይደለም ለዛ ነው አለርጂ ነው ለኔ ለማለት ፈልጋ መሰለኝ እንደት አንድ አይነት አይደለም፣ እንትናችን ማለት ነው ብለድ ታይባቸው እንዲ መሰለኝ ተረጫት። የማቸሁ አንድ አይነት አይደለም ተለያዩ እያለን ስለሆነ ሰው ለዛ ፈርቼ ነው ኮር የምትለው ሰው ዝም ብሎ ተለያ። ዶክተሩን እኔ ፈርቼ ስጠይቀው ዝም ባያቸው፣ እነሱ ዝም ብሎ ነው እንጂ ስንት ስንት አይነት ሰው የሚጋባ ሰው አለ። ግን ይሄ ምንም የሚያገናኘው ነገር የለም። ግን ለልጅ ነው ይሄ ነገር ለልጅ ነው እንጂ ለሌላ ነገር አይደለም። ለልጅ ግን በጣም ከባድ ነው አለ ይሄ ደማንድ አይነት ምናምን የሚባለው ለልጅ ነው እንጂ ይሄ ጋር አያገናኘውም አለኝ እሱ። እሺ አብራችሁ ሂዱ ባልሽም ይመርመር፣ ምናልባት ለሱ መድኃኒት ይሰጠው ይሆናል። አብራችሁ ሂዱ። አረ ባሌ ነው። አረ ባሌ ነው። እንሻላህ። እሺ በቃ ሰላም ሁኑልኝ። መማሪ የፎሎ አርጌሻለሁ። አሁን ማልሽልኝ እኔም ፎሎ አርጌሻለሁ። በውስጥ አራሻለሁ። እሺ እሺ፣ ራህማ ነው ምናምን ትባልሽ ገብታ ነበረ፣ ኔትዎርኩ አነቀላት። ወይ ጉድ! ደማቸው እንዳደለም ከባልሽ ጋር ተፋቱ አሉኝ። ደም ስትል ኤ ፕላስ ቢ ፕላስ ምናምን ብለድ ግሩፕ ለማለት ነው።

መማር አንዷ መለሰች። እኔም እንደዚህ ነበር የሚያደርገኝ ሰውነቴን እራሱ ይፈስብኝ ነበር። ግን ከእሱ ጋር ደግሞ የሆነ ነገር ሲባል እኔም የሚል ሰው ብዛቱ እኔም እንደዚህ ነው የሚያደርገኝ ለምሳሌ አንዷ የሆነ ነገር ካለች እኔም ስለኔ ምዳ ስለኔ ምጥራ ይመስልኝ የኔን ታሪክ የምታወራ እመስለኝ። እኔም ልክ እንደሷውና እኔም በጣም ያስቁኝ በጣም ክ ሶሪ ጋይስ፣ እኔም ስለ እኔ የሚወራ ነው የመሰለኝ ስለ እኔ ነው የምታወራው። አንድ ቤት የሚያድግ ነው ምናምን በቀታ ያስቀኛል። እንትናቸው እሰይ፣ እንኳን ሳቃችሁ ሳቁ። ምን አባቱ ላይፍ ኢስ ሾርት። አቡ ባለ እቁቧ እንዴት ሆነች? የሳውዲዋ እሷ ልጅ ና ይበሏት፣ ሼር አርጉላት። በቀደም ቃል ገብቼላት ነበረ። እቁብ 25 ሺህ ሪያል እቁብ ሳውዲ ተበላችኋለች በአላህ ዝም እንዳትይኝ ምናም ብላ ዋትሳፕ ላይ ችግር የለውም። ቁጥር ሴፋ አላደርግም። ስሟን ብታስታውስኝ ምናልባት ሴፋ አድርጌት ከሆነ በስሟ ይወጣልኛል። ብዙ ሰው ዋትሳፕ ስለሚያደርግልኝ ስሙ በጣም ለማ። እናመሰግናለን እኮ አልኩኝ። ዩቲአይ ነው ብዬ ነበረ፣ ግን አፍተር ሴክስ ብቻ ነው የሚሆነው ስለተባለ ዩቲአይ ላይሆን ይችላል። ምናልባት የእስኪን ምንድን ነው የሚባለው የእስኪን መቆራረጥ ሊሆን ይችላል። ብዙ አይነት ነገሮች እኮ ሊሆኑ ይችላል፣ ፍሪክሽን ምናምን በዚህ አይነት ነገሮች ሊሆን ይችላሉ። በውስጥ ስላልኳት በውስጥ አናግራታለሁ። የታችው ህክምና ከባድ ነው፣ በውስጥ ይሻላል። እንዴ እናንተ ደግሞ ሪከርድ አድርጋችሁ በኋላ ሌላ ነገር ልትሉ ነው? አይ ነው አቡ ሾተ ላይ ነው። ሾተ ላይ ለጻልች ነው እንጂ ለትልቅ ሰው ሾተ ላይ ይባላል እንዴ? ሾተ ላይ ነው። ሾተ ላይ። ኧረ ፈጣሪ ሆይ ድረስ ምንድነው? ሾተ ላይ ነው ቤታየ ስለምትሉ እኔ ራሱን አፍቃኛለች። ቤታየ ጠፍታለች። ቴክስት ማድርገላት አትመልስም። መማርዬ እረፍት ወስዳለሁ ብላ ተናግራ ነበር፣ ላይቭ ላይ ብለዋል ተናግራ ነው ሄደችው። ማረፍ ሳምንት ቫኬሽን ወጣለሁ ብላ አዎ፣ እንደዛ ብላለች። ያው ስለሚጠይቁኝ ነው ከስር ስለጠየቁኝ ቴክስት ማድርጌላት፣ አልመለሰችልኝም። ስለዚህ ቬኬሽናት በቃ ይመቻት እና እንትን የሆነ ነገር ልል ብዬ ቃሉ ጠፋብኝ። ሊያስነጥስሽ ብሎ ሲጠፋብሽል ማንም የሚገባው ቀጣይ ዶክተር ሀቢባ ነርስ መማር አንድ ላይ እያከማችሁ ነው። ነገቡ አስገቢኝ፣ ልጅቱን ንመልስላት። አይ ልጅቱን መማር ከእውቀቷ አንፃር ነርስ ናት፣ በኢንቦክስ ትመልስላታለች። አለቀ፣ ልጅቷ ጥያቄዋ ተመልሶላት ሄዳለች። ኤኒማር ቴንክ ዩ ተላይ ነው ልትያት ነው? ምን አውቃለሁ። ደግሞ ከባልሽ በተለይ ደማቸ እንደነት አይደለም ልትላት ነው። ደግሞ አያስፈልግዚህ። ኮና አያችሁ፣ እንደዚህ አይነት ሴንሲቲቭ ነገር ሚዲያ ላይ አይወራም። ቢካዝ ሁሉም ሐሳቡን ይጥልባችኋል። ያም ይሄም እውቀት ያለውም የሌለውም ሁሉም የተለያየ ሀሳብ ይሰጣችሁና ኮንፊውዝ ትሆናላችሁ። እንደዚህ አይነት ነገር ቀጥታ ዶክተር ጋር ነው መካሄድ ያለበት። መመርመር ነው ያለባት እሷም ባሏም ተመርምረው ትክክለኛ መፍትሄ ነው ማግኘት ያለባቸው። ሚዲያ ላይ ሁሉም እውቀት ያለውም የሌለውም ያም ይሄም የተለያየ ሀሳብ ሲሰጥ እንዴ ይሄ እኮ እንዴ ልጅ የምናመጣበት ወደዚህ ምድር ህይወታችን እኮ ነው። እዛ እዛ ጋር ያለው ነው ሴንሴቲቭ ጉዳይ፣ ማ ዝም ብሎ በሰው እንትን አይባል። የህይወት ማስቀጠያ ልጆች ወደዚህ ኮሜዲ ነሽ። ኮሜዲያ መሆን አለብን። ይሄ ክፈታ አላረጋቸው ታካምኝ አፍቃሪ እንትና የለችም። ማን ነው ስሟ? 25000 ሪያል እቁብ የተበላችው ልጅ ስሟ ጠፍቶብኛል። ስሟን ስታስታውስኝ ዋትስአፕ ላይ ፈልጌ እንትን እላታለሁ። በጣም ደስ ብሎኛል ዛሬ ስለከፈተ ገስቱ። ሶስት ቀን ሙሉ ተደብረን ደብሮን ነበር።

በጣም መልካም እህታችን ናት። በጣም ሁሉም እርዳታ ላይ ትሳተፋለች። በጣም መልካም እህታችን ናት። ኬሪያ ጁድዬማ ለሀቡ ደግሞ ግጠሚላት፣ እዛ ተቀበል ቤት ለሀቡ እንድትገጥሚላት እሺ ጁዲ ገኒ ጋ ገብተሽ አታውቂም? አዎ፣ የሆነ ቀድማ መግባላል። ያንዳንቺ እንትን ያዘጋጀን ቀን ያዘጋጀች ቀን እንትና አኒታ የዛን ዕለት ተመጥቶ ነበር እኔ ቤት ገጥሟል። ትዘይልሽም እኔና ያ ጠላቴ ሚኪ ፊት አውራሪ እና እኔ እኔ ሰኖ ለሱ ጥሩ ስገጥ ምለት እሱ ደግሞ አሞራ ወሰዳት ከነጭንቅናቷ አለኝ። ይሄ ክፉ ቲክቶክ ላይ አንድ ጠላት ነው ያለኝ፣ እሱም ሚኪፍ አራሪ ነው። በይፋ ተናገር ያለ ጠላት ነው። ውዱድ ቀጠቀጠዋለሁ አልኩሽ። አንዴ አንዴ እንደው ካሸነፈ አልፎለት አንዴ ካሸነፈ ጩኸቱ መከራ ጉራው መከራ።